ሰላም ሰላም፣ ውድ የገብረቲዩ ተከታታዮች እንዴት ናቸው? ዛሬ ደግሞ በፓርት ፋይፍ ተገናኝተናል። በፓርት ፋይፍ የምናየው ምንድ ነው ፖፖ ላይ እያሉ ህጎች ምንድ ምንድ ናቸው የሚለውን አንድ ባንድ ዛሬ አሳያችኋለሁ ማለት ነው። ቪዲዮም ላይክ፣ ሳብስክራይብ ማድረጋችሁን እንዳትረሱ፣ ለእኔ በጣም ያስፈልገኛል፣ እናንተ ደግሞ ምንም አይቀነስባችሁ። ፖፖ ላይ እንግዲህ ምን አይነት ህጎች አሉ ለሚለው በደንብ አድርገን አሁን ምናያቸው። የት ላይ ነው? ሴቶች ላይ ነው። ሴቶች ላይ እያሉ ህጎችን ነው ሴቶች ላይ ያሉ ህጎች፣ ሴቶች ላይቭ ሲቀመጡ ማድረግ ላይቭ ከገቡ በኋላ ላይቭ እንዴት እንደሚገቡ ፓርቲ እንዴት እንደሚገቡ ፓርትፎር ላይ ሰርች ዋል ፓርትፎርን ያላያቸው ልጆች ተመልሳችሁ ፓርትፎርን እዩት። ፖፖ ላይ ወይም እዚህ ፕላትፎርም ላይ ላይቭ ሲቀመጡ ማድረግ የሌለባቸው ህጎች አሉ። ማድረግ የሌለባቸው ህጎች አሉ። ምንድን ምንድን ነው? አንደኛው የመጀመሪያው ህግ ወይም ሳምንቱን ማለት ነው አንዷን ሳምንት ዌልካም ለመቀበል ሴቶች ምንድን ነው ማድረግ ያለባቸው? ላይቭ በቀን ለሶስት ሰዓት ከሁለት ሰዓት ተኩል እስከ ሶስት ሰዓት መቀመጥ ከሁለት ሰዓት ተኩል እስከ ሶስት ሰዓት ድረስ መቀመጥ። ለምንድን ነው እንደዛ የሚቀመጡት? ፕላትፎርም ሁለት ሰዓት ነው የሚለው፣ ግን ለነገው እንዳይቀጣቸው ነገ ሲሰሩ እንዳይቀጣቸው በደንብ እየሰሩለት መሆኑን ለፕላትፎርሙ ማሳወቂያ ነው። አንድ ሁለተኛው ደግሞ ሁለተኛው ላይ ልክ እንደዚህ እየገቡ ላይ በሚቀመጡበት ታይም ይህን ሶስት ሰዓት ማድረግ የሌለባቸው ነገር አንደኛው፣ ላይ በሚቀመጡበት ሰዓት ብርሃን መሆን አለበት። የተቀመጡበት ቦታ ጨለማ መሆን የለበትም። ይህ ሁሉ የምታይ ሰው ይህ ሁሉ የምታይ ሰው ልክ እንደዚህ በጣም ብዙ ሰዎች። ሁለተኛው፣ ኮኔክሽናቸው አሪፍ መሆን አለበት። ያ ማለት ማይቆራረጥ መሆን አለበት፣ ማይቆራረጥ ኔትወርክ መሆን አለበት። ሁለት ሶስተኛው ደግሞ ሶስተኛው ደግሞ አሁን ማድረግ የሌለባቸው ነገር ምንድን ነው? ሌላ ሁለተኛ ሰው ማስገባት አይቻልም፣ ወይም በስተጀርባ ሁለተኛ ሰው መታየት አይቻልም፣ አይፈለግም። ድመት ሊሆን ይችላል፣ ውሻ ሊሆን ይችላል፣ ኤቭሪቲንግ፣ ማንኛውም ነገር ባክግራውንዳቸው ላይ መታየት የለበትም። ሶስተኛው ይህ ከሆነ አራተኛው ደግሞ ተገባ የሰውነት ክፍላቸው ማሳየት የለባቸውም። ለምሳሌ ጦታቸው ሊሆን ይችላል ማሳየት የለባቸውም። አምስተኛው ማድረግ የሌለባቸው ነገር ሚዩት ማድረግ የለባቸው፣ ሚዩት ማድረግ የለባቸው፣ ስልክ ቢደወላቸው ማንሳት የለባቸው። ሌላው ተጨማሪው ሌላው ተጨማሪው ባክግራውንዳቸው ላይ ምን መታየት የለበትም? የፖርኖግራፊ ቪዲዮዎች ሊሆኑ ይችላሉ፣ የሆረር ፊልሞች ሊሆኑ ይችላሉ፣ መታየት የለባቸው። ይህንን ካደረጉ ሙሉ ሰባቱን ቀን ፕላትፎርም የሚሰጣቸውን ዌልካም ያገኛሉ ማለት ነው። ኢንቨስት ለሚያደርጋቸው ሰው ስድስት ዶላር ያገኛል ማለት ነው። አንድ ሰው ከአንድ ሴት ላይ ስድስት ዶላር በኢንቪቴሽን ያገኛል ያንን ኢንቨስቴሽንም ማግኘት ይችላል ማለት ነው ይችላል ማለት ነው። ለይ ሴቶች ላይ በሚቀመጡበት ታይም ላይ ነው ማለት ነው። ሌላው ሁለተኛው ወግ ደግሞ ፓርቲ ላይ በሚቀመጡበት ሰዓት ፓርቲ ላይ በሚቀመጡበት ሰዓት የት ላይ ነው ማለት ያለባቸው መቀመጥ ያለባቸው ወርቃማ ወንበር ላይ ወርቃማ ወንበር ላይ። ወርቃማ ወንበር ማለት የትኛው እንደሆነ በፓርቲ ሲክስ ሰርች ዋሉ ኮይንና ፖይንት እንዴት እንደሚያገኙ እሱንን ቪዲዮ በደንብ ይዩት፣ በደንብ ይዩት። ያንን ካደረጉ ያንን ካደረጉ ሙሉ ይሰጣችኋል ማለት ነው። በቀን ከፓርቲ ላይ ደግሞ ስምንት ስምንት መቶ አንድ ሺ ስድስት መቶ ሳምንቱን ይሰጣችኋል ማለት ነው። ለአንድ ሳምንት ይሰጣችኋል ማለት ነው ያገኛሉ። ይህንን ካደረጉ ስድስት ዶላር እናንተ ማግኘት ትችላላችሁ ማለት ነው። ላይ ያለው ህግ ይህን ይመስላል። ለዛሬ ያስኩላችሁ የፖፖ ህጎች ይህን ይመስላል። በጣም ብዙ ህጎች አሉ። እነሱን ህጎች ደግሞ ወደፊት አንድ ባንድ እሰራላችኋለሁ። እንዲሰራላችሁ የምትፈልጉት ማንኛውም ጥያቄ ካለ ኮሜንት ሴክሽኑ ላይ ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ቪዲዮ እሰራላችኋለሁ። ስለተከታተላችሁኝ አመሰግናለሁ። ሰላማችሁ ይብዛልኝ።